ዛሬ የማሳያችሁ የበስቡሳ አሰራር እንዴት እንደሆነ አሳያችኋለሁኝ ማለት ነው። የበስቡሳ ግብአቶችን አሳያችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የሶፊ ቤተሰቦች አህለን ወሳህለን ያ መርሀባ ብያለው። ውድ ቤተሰቦቼ ዛሬ ግብአቶቹን አንድ በአንድ እነግራችኋለሁ። ይህን የመሰለ በስቡሳ እንዴት አድርገን እንደምንሰራ ማለት ነው ውዶቼ መጀመሪያ ሳህናችንን እናዘጋጃለን። ከዛ አንድ ኩባያ ሰሚጥ እናደርጋለን ማለት ነው። አንድ ኩባያ ሰሚጥ፣ አንድ ኩባያ ጆዝ ሂንድ። አንድ ኩባያ ጆዝ ሂንድ እናደርጋለን ማለት ነው። ያው እያያችሁኝ ነው፣ በአንድ እጅ ስለምቀርጽ ነው። ግማሽ ኩባያ አንድ ኩባያ ሀሊብ ኒዲዮ እናደርጋለን ማለት ነው። ሀሊብ ኒዲዮ ባውደራ ወይም ሀሊብ ኒዲዮ። ከዛ ደግሞ ግማሽ ኩባያ ሱካር እናደርጋለን። ግማሽ ኩባያ ሱካር እናደርጋለን ማለት ነው። ውድ ቤተሰቦች እየተከታተላችሁኝ ነው። ሁለት የሾርባ ማንካ ቢኪን ባውደር እናደርጋለን። ሁለት የሾርባ ማንካ ቤክም ባውደር እናደርግና ሁሉንም ባንድ እናደባልቀዋለን ማለት ነው። ከዚያ ባንድ በደንብ አድርገን እናደባልቀውና እንትን እንለዋለን በደንብ እስከሚደባለቅ ድረስ ማለት ነው። ሁሉም ግብዓቶች በደንብ መደባለቅ አለባቸው። ካልተደባለቁ እንትን ይላል ማለት ነው። ወደ አንድ ጎን እንዳያደላብን በደንብ አድርገን እናደባልቃለን። ይኸው እያያችሁ ነው ያደባለቅኩ ነው። ከዛ በኋላ ከላጣችንን እናዘጋጅና ከላጣችንን እናዘጋጅና አንድ ኩባያ ዘይት እናደርጋለን። አንድ ኩባያ ዘይት ብስምላህ። ከዛ አንድ ኩባያ ዘይት ካደረግን በኋላ እንቁላል ዘባዲ እናደርጋለን። ዘባዲ አንድ ዘባዲ ነው የምናደርገው አንድ ዘባዲ እናደርጋለን። አንድ እንቁላል እናደርጋለን። አንድ እንቁላል ብቻ ማለት ነው። እዚህ ጋር እንግዲህ ብዙም የሚፈልጉ አሉ። ከዛ ግማሽ ኩባያ ውሃ እናደርጋለን። ግማሽ ኩባያ ውሃ እናደርጋለን። ፌኔሊያ አንድ እንቁላል ስለሆነ ብዙ አያስፈልገውም። ፌኔሊያ ብዙ አያስፈልገውም ማለት ነው። ለምን እንትን ነው፣ ትንሽ ነው ግማሽ ኩባያ ውሃ ብያለው። አንድ ኩባያ የሻይ ማኪያ ባኔሊያ እናደርግበትና እንፈጨዋለን። በደንብ እንፈጨውና ከልጣውን በደንብ እንፈጭና ከፈጨን በኋላ እናደባልቀዋለን ማለት ነው። በደንብ ከፈጨን በኋላ ያው እናደባልቀዋለን በደንብ እና እንትን እናዋህደዋለን በደንብ መዋሃድ ያለበት ለምን ቢክንባውደሩ ሰሚጡ ሁሉም ነገር መደባለቅ አለበት ማለት ነው። ጆስ ህንዱ በደንብ ካልተደባለቀ እንትን ይላል። በደምብ አድርገን እንመተዋለን። እንትን ማለት በመምቻ በደንብ አድርገን እንመተዋለን። ከመታን በኋላ እንደምታዩት እያማሰልኩኝ ነው። በደንብ አድርገን እናማስለዋለን ማለት ነው። ውዶችን እየተከታተሉኝ በደንብ እንሻላ እንደዚህ ሳይቀጥንም ራሱ መቀሱን በደንብ ካረጋችሁት ምንም አይቀጥንምም አይወፍርምም ማለት ነው። በጣም ነው የሚያምረው ሊነግራችሁ አልችልም። የተሰራውን አይታችሁታል። መጀመሪያ ላይ በጣም ያምራል ማለት ነው። እኔ ነኝ ያለ በስቡሳ ነው የምንሰራው ማለት ነው፣ የእኔ ውዶች ከፈጨን በኋላ ከልጣውን እንጨምራለን። በደንብ አድርገን እናማስለዋለን። ያው እያያችሁኝ ነው፣ እያማሰልኩ ነው። በደንብ አድርገን ካማሰልን በኋላ እናዘጋጃለን። ሲኒያችን ላይ እንትን እናደርጋለን። ሲኒያችን ላይ በደንብ እንቀበዋለን ማለት ነው ሲኒያችንን። ጣሂን ነው የምናደርገው። ሲኒያችንን ጣሂን እናደርግና በደንብ አድርገን እንቀባዋለን። በደንብ አድርገን ከቀባን በኋላ እንጨምራለን። በደንብ እናስተካክለዋለን። ያው እንትን ይላል ማለት ነው ተባለጥ እንዳይሆንብን ወደ አንድ ጎን እንዳያደላ እስከ ዳ እስከ ግድግዳው ነው የምንቀባው ጠሄኑን ማለት ነው። ጠሄን የማያውቅ አለ ብዬ አላስብም። ጠሄኑን እንትን የምንለው እስከ ግድግዳው ነው። ከዛ ፎርናችን እናስገባና ፎርናችን ካስገባን በኋላ እንትን እንሰራለን፣ ሽራ እንሰራለን። እንግዲህ ሁሉም ሰው የራሱ ጠሪቃ ይኖረዋል። ሽራ ተሰርቶ የሚያስቀምጥ ሰው አለ። ወደ ወደው ሰርቶ ደግሞ ሽራው መቀዝቀዝ አለበት። በስቡሳው ትኩስ ነው የሚሆነው፣ ሽራው መቀዝቀዝ አለበት። ተሰርቶ መቆየት አለበት ማለት ነው። እኔ የለም ነበር አልቆ ነው እንጂ ሰርቼ ነው ማስቀምጠው። ከዛ ሁለት ብርጭቆ ሱካር እናደርጋለን። ሁለት ብርጭቆ ሱካር፣ አንድ ብርጭቆ ውሃ፣ ሽራ ለመስራት ማለት ነው። አንድ ብርጭቆ ውሃ ነው የምናደርገው። አንድ ብርጭቆ ውሃ እናደርጋለን። ከዛ በኋላ በደንብ ይፈላል። ግማሽ ሎሚ እንጠምቅበታለን ማለት ነው፣ ግማሽ ሎሚ እንጠምቅበታለን። ከዛ በስቡሳችን ሲወጣ ትኩሱን፣ ሽራው የቀዘቀዘ መሆን አለበት። በስቡሳው ትኩሱን ከፉርን እንዲያወጣ ነው እናረግበታለን። ከዛ ያንን ስናረግበት በደንብ ምጥጥ ያደርገዋል ማለት ነው። ምርጥ ነው የሚሆነው ያው እያያችሁን ነው የሚመስለውን ሽራ እያረኩ ነው ማለት ነው። ሽራዬ ያው ቀዝቃዛ ነው ብያችኋለሁኝ። እንዴት እንደሚያምር ልነግራችሁ አልችልም ማለት ነው። ያው አንድ ኩባያ ውሃና ሁለት ኩባያ ሽራ ግድ ነው ማለት ነው። አይ እንትን እንዳይል ውሃ እንዳይሆን በደንብ እናደረግበታለን። ያንን በደንብ አድርገን ስናስቀምጠው ማሻላ ተባረክ ረህማን ራስ ይላል። ልነግራችሁ አልችልም፣ ልነግራችሁ አልችልም ማለት ነው። ከዛ ለመልክ ደግሞ ከፈለግን ከላይ ላይ የምናደርገው የፈለገውን እንግዲህ እንደየ ቤቱ ነው ብያችኋለሁ እህቶች እንደየ ቤቱ እኛ ጆስ ሂንድ ነው የምናደርገው ማለት ነው። ጆስ ሂንድ ነው የምናደርገው ከላይ ላይ የምን ለከለሩ ደስ ይላል። ጆስ ሂንድ ስታረጉበት ፍስጡቅ አለ፣ ነጩም ሆነ አረንጓዴው ፍስጡቅ አለ አይደለ? ያንን ያንን ስናረግበት ያምራል፣ በጣም ነው የሚያምረው። እኛ ግን ውጭ ዛው ልትሄድ ነበር እና ሴትዮዋ እንትን ያረኩት ጆስ እንዴ ያደረኩበት ማለት ነው። እና ይህን ይመስላል። ይህን የመሰለ በስቡሳ ሰርቻለሁ ውድ ቤተሰቦቼ እንደወድ እንደምትወዱት ባለሙሉ ተስፋ ነኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ኢንሻአላህ ይህን የመሰለ በስቡሳ ሰርችላችኋለሁ ያው በያላችሁበት ሰላማችሁ ብዝት ብዝዝት ይበል። እንደ ሼር ሰብስክራይብ እያደረጋችሁ እንሻላ አበረታቱኝ፣ ውዶቼ። ከልብ ከልብ ከልብ ነው የማመሰግነው ሁላችሁንም። ክብር በሉልኝ ይላችኋል፣ ውዶቼ። እንሻላ እንደምትወዱት ባለሙሉ ተስፋ ነኝ። ወደ ሀገሬ ልጅ ወይ፣ ይህን ይመስላል የሰራ ነው እንግዲህ እንሻላ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶች፣ በቅንነት ማለት ነው። እንሻላ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።